በገዛ ቤቷ ፍቅረኛውን ያመጣባት ማለት ነው። ምን ላይ ነው የደረሱት እነ በረከት እነ ሶሲ እንዲሁም ናርዶስ። ልጅ መውለድ አልችልም የማደጎ ልጅ አምጥቼ ማሳደግ አለብኝ እያለች ነበር ማለት ነው። ልታመጣ እየተዋዋለች ነበር ማለት ነው። ምን ላይ ደርሳለች የሚለውን ሶሲ አረገዘች ጋይዝ፣ ከማን ያረገዘች ሆነ ካናጋው ነው ከአና ጋውን ያረገዘችው ወይስ ከማን ነው የሚለውን ደግሞ ክፍል ሰባን ይዤ መጥቻለሁ። ሰላም ጤና ይስጥልኝ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የረመዳን ስራ እንዴት ይዟችኋል? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እንግዲህ ዛሬ ላይ ማለት ነው ሶሲ አናጋው ቀለበት ሰጥቷት ነበር። የሰጣት ቀለበት ደግሞ ወርቅ ሳይሆን ፎርጅት ነው ማለት ነው። ፎርጅት እንደመሆኑ የተነሳ ደግሞ ናርዴን እያሳየቻት ነበር ማለት ነው። ናርዶስ ደግሞ ያችን ልጅ ሕፃኗን አምጥታት ነበር ማለት ነው። ግን ሕፃኗን ያመጣቻት ልጅ የማደጓ ልጅ እሷ ሰርቃ ወስድ ያታለች ተብላ ነበረ ማለት ነው። ናርዶ ሰርቀቻት እያሉ ነበር። ግን ናርዴ አልሰረቅኳትም፣ እኔ ያመጣኋት ምግብ እንዲበላ የተጫወተች ውጭ አግኝቻት ነው ያመጣኋት እንጂ ሰርቅ አርለም አይደለም እያለች ነበር ማለት ነው። ናርዶስ በጣም ልጅ ለማሳደግ በጣም ጓጉታለች። በጣም ልቧን የተሰቀለው ውድ ቤተሰቦች ማለት ነው። ምክንያቱም መስረቅ ሰርቅ አይደለም ምግብ እንድትበላ ብዬ አምጥቻት እንጂ ሰርቅያት አይደለም እያለች ነው ማለት ነው። እሷም ደግሞ ልጅቷ ተመችታታለ ናርዶስ ማለት ነው። ናርዲ ስለት ተመቸቻት። ምግብ በላይ ጠጣ ማለት ነው። ቤቷ ውስጥ ያ አብልታት አለ ግን፣ በረከትም ምን አለ ልጅቷን መልሽ እናርጌ ዝም ብሎ የሚሆን ነገር የለም፣ እንዴት ተወስጃታለሽ? እያሏት ነበር። እኔ ያሉት ስርኳትም አለች ማለት ነው። ውድ ቤተሰቦቼ እኔ ያሉት ስርኳትም ዝም ብዬ ነው መንገድ ላይ ስትጫወት አግኝቼ ነው ይጃት የመጣሁት አለች ማለት ነው። እንደዛም ሆኖ ግን ውድ ቤተሰቦቼ በጣም ጓጉታለች በጣም ደስ ብሏታል ማለት ነው። ምክንያቱም እናቲቱም በብር ልሸጣት ነው ማለት ነው። ልጇን ግን እንደዛም ሆኑ ሁሉም ሰው አሁን ፈልጓታል ማለት ነው። ልጅቷን ወዳት ሞታለች ማለት ነው። ናርዲ ልጅቷን በጣም ሊወደድቻ። ሶሲም ደግሞ ከናገው ጋር ያው አልተመቻቸችም ማለት ነው። እያቃጠለ እየደፋት ነው ማለት ነው። የሶሲ ነገር እንግዲህ ግራ ያጋባል ከስዬ ማለት ነው። ምክንያቱም አናገው እያበሳጨ እያናደደ በቃ የማያረጋት ነገር የለም። ውድ ቤተሰቦች ቅጥል እያረጋስ ነው ማለት ነው። እንደዛ መቃጠል ተቃጠልኩ እያለች ነው። መቃጠልስ ምን ላድርግ? ተቃጠልኩ እያለች ነው ማለት ነው። ሶሲና ሶሲናን እንግዲህ የሚያናዳት ነገር ምንድን ነው የሚያናዳት የሚያበሳጫት ነገር? በነገራችን ላይ አናገው በቃ ጨጓሯን ይልጣታል። እሷም ቀረሳ የት ነው የትዶ ነው ወይ ደረሰ እያድሽ ነበር ግን እሱ ከቻለ ማለት ነው ቢመጣም እንደዛ ሆኖ፣ ሶ ግን ለእሷ እሷን ይወዳታል። እሷ ግን ቦታ አልሰጠችውም። ጋይስ ታይ እንጂ ታይባክሽ። ሶሲ እና ሶሲ ነው አሁን ላይ ያለችበት ሁኔታ፣ በጣም ፍንቃ ውስጥ ናት። በስተ መጨረሻ አርግዛው ቁጭ አለች። ካስታወሳችሁ የሆነ ሰዓት ላይ አርግዛ ነበረ። እውነት ለመናገር ማለት ነው ከሱ ጋር ነበር አድራ ነበረ እንትና ጋር ከአናጋው ጋር ማለት ነው። ውድ ቤት ሰዎቼ የዛን ሰዓት ተፈጠረ መሰለኝ ሄደች እና አሁን ላይ ቀለበቱ ፎርጅት ነው ወይ? አይን አናጋው አናጋው እነ ናርዲ ቤት ተከራይቷል ደግሞ ታውቃላችሁ። እያለች ነበር ማለት ነው። ከዛ በኋላ እነሱ ውጭ ላይ ቆመው እያወሩ ናርዲና በረከት፣ ከዛ ሂዳ ይሄን ቀለበት አምጭውማ ብዬሽ አልነበር እና ምን ሆነ ትላታልሽ፣ ናርዲ ማለት ነው ለሶሲ ሶሲናን ደግሞ ቀለበቱ እንግዲህ ፎርጅት ነው የሆነ ሰው እያሳይቸዋለው ወርቅ ቤት ፎርጅት ነው እያለ እሱን እያባረረች እያለ ከዛ በኋላ እየሮጤ ትሄዳለች ማለት ነው ወደ መፀዳጃ ቤት እንግዲህ አርግዛለች ማለት ነው ሶሲና ከማን ያረገዘችው ሶሲ እንግዲህ ከአናገ መሆን አለበት ሰርግ ስንጠበቅ እሷ አርግዛው ቁጭ አለች በጣም ከባድ ነው ማለት ነው። እሱን አረገዘሽ ከሱ አረገዘሽ ማለት ሰርጉ ሳይበላ ናርዲ ያው ልጅ አገኘ ማለት ነው። እርግጠኛ ነኝ በረከትና ናርዲ ልጅ እናሳድጋለን ሶሲ ከወለደች ነው የሚሉት ማለት ነው። አሁን ክልጻኗም ደግሞ ትመጣለች አለ ህጻን ይዘው ነበር ማለት ነው። እሷም ደግሞ እናቴቱ በጣም ታሰቃያታለች በጣም አልተመቸቻትም ለህፃኗ ማለት ነው። ያንን ያንን አይነት ከዛም አንጻር ነው ናርዶስ ልጅቷን የወደደቻት የቸኮለችው፣ በጣም ቸኩላለች ልጅቱን ቤቷ ለማምጣት ማለት ነው። ናርዲ ልጅ ስለሌላት ማምጣት አለብኝ ብላ ሆን ብላ ተነስታለ ናርዲ ማለት ነው። ግን ቀስ በይ ተረጋጊ እያለ ነበረ። እሷ ለመረጋጋትም እንትን አላለችም ማለት ነው። ውድ ቤተሰቦቼ መረጋጋትም አልቻለችም ፈናቸዋለሁ ማረጋጋትም አልፈልግም። በቃ ነው የምፈልገው መውለድ ልጅ ማሳደግ ነው። መውለድ ስላልቻልኩ ልጅ ማምጣት አለብኝ የማደጎ ወዲህ ብላ ነበረ። አሁንም የማደጎ ልጅ ያው አመጣኝ ልታመጣ ነበረ፣ ግን እናቴቱ ደግሞ አንድ ሚሊዮን ብር ጠየቀች ማለት ነው። አንድ ሚሊዮን ብር በዚህ ወቅት ግን አንድ ሚሊዮን ብር አለ የቤት ዋጋ በሉት። ዙሮ ቤቱም ከተገኘ ጥሩ ብላ አለች ማለት ነው። እና ሁሉም ሰው ሂሮትንም ለናርዴያችን ጓደኞች ደውለሽ ልጄን አምጭ በያት ልጅቱን እና ወስዳት አለው። ልጅቷ ግን ናርዴ ውስጥ ተመችታት ያው ላላምዳት ብዬ ነው እኮ ትላለች ማለት ነው። እሱ እንደዛም ሆኖ ግን ቢሆንም ለማላመድ ነበረ ውድ ቤተሰቦቼ። እንደዛም ሆኖ አልተሳካላትም። ናርዴ እንግዲህ ገና ናት ማለት ነው። ዲጂታል ለማምጣት በጣም ጓጉታለች፣ ቤት ለማስገባት ማለት ነው። በጣም ነው የዋጓችሁን አርዲ። ምክንያቱም ሕፃኗን አምጥታ ቤት ውስጥ ለማሳደግ ትፈልጋለች። አሁን ደግሞ የሶሲ ማርገዝ እንጂ ጋይስ፣ አይ ሶሲን እንዶ ከማን ይሆን ያረገሽ? እርግጠኛ ላይ ከአናጋውኑ ከአናጋውኑ የምታረግዘው ከማን ሌላ ታረግዛለች። እና አናጋው አስረገዛት ጋይስ ማለት ነው። በባለፈው ማለት ነው እና ካና አርገዛላችሁ ቁጭ አለች። ማ ሶሲና ሶሲ አረገዘች። ዲ ቤተሰቦች ያልሰማችሁ ስሙ። ተስማሙ ማለት ነው። ሶሲና እንግዲህ በጣም ደስ ብሎና ሶሲ በፊት ላይ ብቻዋን ነበረች ማለት ነው። ምንም እንትን አይላትም ነበር እና አሁን ላይ ግን ፍቅሯን ፍቅሩን ተቀበለችው። ቀለበትም ሰጥቷት ነበር እና በስተ መጨረሻ ያን የአንተ አረካት አንቀርቅባቸውን አባራ ማለት ነው። ለሜላትም ሄዱ። አሁን ላይ አሪፍ ነው ብዬ አስባለሁ ድርማ ማለት ነው ያ። ምክንያቱም አሶ የሆነ ሰዓት ላይ ታሰባችሁት፣ ልክ በጣም ያስጠላ ነበር የሆነ ሰዓት ላይ ደግሞ ያበላሹታል፣ የሆነ ሰዓት ላይ ያሳምሩት ነበር። ይሄ ድርማ ማለት ነው። እና አሁን ላይ እያስተካከሉ እየመጡ ይመስለኛል ፍቅራቸውንም። ናርዲና የናርዲና የበረከት ፍቅር በጣም አምሮበታል ማለት ነው ፍቅራቸው። እንደዛም ሆኖ ግን አሁን ገና ነው ማለት ነው። ውድ ቤተሰቦች ገና እንትን አላሉም በልጅ ጉዳይ ምናልባት እንዳይተዋት እንጂ ናርዲ ናርዲ በጣም ጓግታለች ልጅ ለማምጣት ማለት ነው። ልጅ ለማሳደግ እባክሽ ናርዶ ሰዓት ጓጊ ብዙ ሲጓጉ እኮ ጥሩ አይደለም። እና ተረጋጊ ማለት አለብን። የጊዲዮንም ሚስት እንግዲህ ተመችቷታል። ጊድዮን ማለት ነው። ከጊድዮን ጋር ያለችው ጮኛ ጮኛ ናታ። ገና ተጋብተው አልተጋቡም። ናርዲና በረከት ያው ወደ ትዳራቸው ተመልሰው ሰርግ ቤት